ይሄ ፕላን ክርስቶስ ያዘጋጀውን ክርስቶስ ለሰው ልጆች ያዘጋጀውን ፕላን የመቃወም ነው። ይህ ሁሉ ግርግር ክርስቶስን ይህኛ አፈር ካለበሰ ሞተን እንገኛለን የሚለው ግርግር የሰው ሀሳብ ነው ብዬ አላስበውም እኔ። የእግዚአብሔርን ፕላን የእግዚአብሔርን እቅድ የመቃረን ጉዳይ ነው፣ ሳናቀው ማለት ነው። እንደዛ አይነት ነገር መጽሐፍ ቅዱስ ላይ አልተጻፈም። ሰማይ መኖር ደግሞ የሚችል ይህ ስጋና ደም ሰማይ መኖር አይችልም። ስለዚህ እዛ ለመኖር እዛ መኖር የሚችል አይነት ስጋና ደም ያስፈልጋል። ያንን ነው ያስተዋወቀን ክርስቶስ። ቃል ስጋ ሆነ ማለት አንችልም፣ ክርስቶስ ይህንን ስጋ ካልለበሰ ቃል ስጋ አልሆነም ማለት አንችልም የሚባል አባባል አለ እንዴ? ቃል ስጋ ሆነ ማለት የምንችለውማ ይህንን ይህን የእኛ አይነት ካልሆነ ነው። የእኛ እኮ አፈር ነው ስጋ ይሆን አፈርን ነው ስጋ ያደረገው ወደ ክርስቶስ ስንመጣ ቃል ስጋ ሆነ ነው። ስለዚህ ክርስቶስ የእኛን አይነት ይህንን ከአፈር የሆነውን ካልሆነ በስተቀር ቃል ስጋ መሰለ ነው እንጂ የሚባለው ቃል ስጋ ሆነ ማለት አይቻልም የሚባል ዝም ብሎ መጽሐፍ ቅዱስ የማያውቀው ፈሊጥ አለ። ቃል ስጋ ሆነ ማለት አፈር ስጋ ሆነ ማለት ነው ማለት አይደለም፣ ወይም አፈር ስጋ መሰለ ማለትም አይደለም። ቃል ስጋ ሆነ ማለት ቃል ስጋ ሆነ ማለት ነው። ዛሬ የማነሳው እና በጣም አንገብጋቢ ሆኖ የሰነበተው ትምህርት ነው። እሱም በድጋሚ በድጋሚ እየተነሳ ስለሆነ ክሊር እስኪሆን ድረስና ጥያቄ የሚጠይቁ ሰዎች ጥያቄያቸውን ሙሉ በሙሉ መመለሳቸው እስከሚረጋገጥ ድረስ እንግዲህ ይቀጥላል ማለት ነው እና ርዕሱ ላይ እንደምታዩት ጌታ ኢየሱስ የሴት ወይስ የጌታ ሥጋና ደም ነው ያለው የሚለውን እናያለን። አንደኛ ቆሮንቶስ መጽሐፍ ላይ ልጀምር እና በአንደኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ የሚል እግዚአብሔር ቃል አለን። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ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 በዚህ ክፍል ላይ ሁለት ጊዜ ምን የሚል ቃል አለ? የጌታ ስጋ የሚል ቃል አለ። ስለዚህ መጽሐፍ ቅዱሳችን ክርስቶስ የለበሰውን ስጋ ሲያስተዋውቅ የጌታ ስጋ ብሎ ነው የሚያስተዋውቀው። የሴት ስጋ ብሎ አያስተዋውቅም። መጽሐፍ ቅዱስ ስጋና ደምን እንዳለው ይናገራል እንጂ ክርስቶስ ከስጋና ከደም ተካፈለ ብሎ አያስተምርም። በዕብራውያን መጽሐፍ ምዕራፍ ሁለት ቁጥር 14 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው፣ በህይወታቸው ዘመን ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ ይላል እንጂ ከስጋና ከደም ተካፈለ አይልም። እነዚህ ያልተጻፈውን በግድ ማዞር አንችልም። ይህን ነገር ማሳየት የምትችሉ ሰዎች ካላችሁ እድል ሰጣለሁ። ከስጋና ከደም ተካፈለ አይል ከማን ጋር ተካፈለ? ክርስቶስ የለበሰውን ስጋ ከማን ጋር ተካፈለ ከሆነ ከልጆቹ ጋር ነው የሚለው። ክርስቶስ የለበሰውን ስጋና ደም የተካፈለ ሌላ ማንም የለም። የመካፈል እድል ያለውም ሌላ ማንም የለም። ምንድን ነው የሚለው? ልጆቹ ነው የሚለው ልጆቹ በሥጋና በደም ስለሚካፈሉ ስለዚህ ልጆቹና ክርስቶስ ስላላቸው ሥጋና ደም ነው ይሄ ጥቅስ የሚያወራው ዕብራያን እንጂ ስለ የአዳም ልጆች ሁሉ ስላላቸው ሥጋና ደም አይደለም የሚያወራው። ክርስቶስ የለበሰው ሥጋና ደም የሚኖረው ልጆች ናቸው። ልጆቹ የሚለብሱትን ሥጋና ደም ደግሞ ያለው ክርስቶስ ብቻ ነው። ስለዚህ ዕብራያን ምዕራፍ ሁለትን ጠቅሶ ስለ አዳም ልጆች በሙሉ የእግዚአብሔር ልጆች ለመሆን የፈቀዱትንም ያልፈቀዱትንም አንድ ላይ ጨፍልቆ እዚህ ውስጥ ለማስገባት ዕብራያን ምዕራፍ ሁለት ቁጥር አስራ አራት ላይ ለማስገባት የሚደረገው ግርግር መጽሐፍ ቅዱሳዊ አይደለም። እስቲ ክርስቶስ ሥጋ ወስዷል ከሰው የሚል ማስረጃ አለ ወይ ሲባል ሁሉም ሮጦ እንዲ ብራያን ሁለት አለ ብራያን፣ ሁሉም ሰው ውይይት ባደረጋችሁ ቁጥር ቅድም ከአንዱ ጋር ተወያይታችሁ ከጨረሳችሁ በኋላ ሌላውም ሰው መጥቶ ስ ያለ ስትል እሱ ነው የሚጠቅሰው መልሶ እብርሃን ምዕራፍ ሁለት ልጆቹና ክርስቶስ ነው የሚለው። አለቀ። ሌላ እዛ ውስጥ ማስገባት አይቻልም። ክርስቶስ የለበሰው ሥጋና ደም ሊኖረው የሚችለው ልጆች ናቸው። ስለዚህ ብርሃን ምዕራፍ ሁለት ስለ ልጆቹና ስለ ክርስቶስ እንጂ የሚያወራው እብርሃን ምዕራፍ ሁለት ልጆች ለመሆን ያልፈቀዱ በሙሉ ክርስቶስ የለበሰውን ሥጋና ደም ለብሷል የሚል አስተምህሮ መጽሐፍ ቅዱስ የለው። እግዚአብሔር ይመስገን ከማን ጋር ነው ክርስቶስ የተካፈለው ማና ለሌላ ከሆነ የተፈለገው ክርስቶስ የለበሰው ስጋ የሚኖረው ሌላ ማና አለ ከተባለ ልጆቹ ናቸው ክርስቶስ የተካፈለው ሥጋና ደም ወይም ክርስቶስ የለበሰው ሥጋና ደም ምን አይነት እንደሆነ ደግሞ የዕብራውያን ጸሐፊ አስቀምጧል። የብርሃን ጸሐፊ 7 ዓመት ሙሉ ሲንከራተት የነበረውን ወደ አፈር ትመለሳለህ እየተባለ የተነገረለትን ሥጋና ደም አይደለም ክርስቶስ ይዞልን የመጣው። ክርስቶስ ይዞልን የመጣው ዕብራን መጽሐፍ ምዕራፍ 10 ቁጥር 19 ላይ እንግዲህ ወንድሞች በመረቀልን በአዲስና በህያው በአዲስና በህያው መንገድ ወደ ቅድስት ምንድን ነው የአዲስና ህያው የተባለው? በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን ይላል። ስለዚህ የክርስቶስ ሥጋና ደም አዲስና ህያው ነው። ይህንን ነው ክርስቶስ የተካፈለው። ይሄ ሥጋና ደም ነው ክርስቶስ ያለው አዲስና ህያው። ስለዚህ ሰባት ሺህ ዓመት ሙሉ ሲንከራተት የነበረ የተፈጠረውም ለምድር እንዲሁም ምድር ላይ እንዲቀር የተወሰነ አሁን እኮ ሰው የሚያስፈልገው እዚህ ምድር ላይ የሚኖርበት አይደለም። ይሄ የተሰጠን እዚህ ምድር ለመኖር ነው። አሁን የእሱ ፕላን ስፍራ አዘጋጅላችኋለሁ እኔ ደግሞ ስፍራ ባዘጋጀሁላችሁ እናንተ እንድትሆኑ ሁለተኛ እመጣለሁ ወደ እኔም እወስዳችኋለሁ ብሏል። ስለዚህ ወደዛ ለመኖር ምን አይነት ሥጋና ደም ነው የሚያስፈልገው ነው። ይሄኛው ሥጋና ደም ከአፈር የተሰራ ነው። እንዲኖር የተፈጠረውም አፈር ላይ ነው ከአፈር ወስደን ሌላ ቦታ ልንሰቅለው የምንሞክረው ሙከራ ትክክል አይሆን። ክርስቶስ ይሄ ፕላን ክርስቶስ ያዘጋጀውን ክርስቶስ ለሰው ልጆች ያዘጋጀውን ፕላን የመቃወም ነው። መቼም ለክርስቶስ ሥጋና ደም ታዝኖ አይመስለኝም። ይህ ሁሉ ግርግር ክርስቶስን ይህኛ አፈር ካልለበሰ ሞተን እንገኛለን የሚለው ግርግር የሰው ሀሳብ ነው ብዬ አላስበውም። የእግዚአብሔርን ፕላን የእግዚአብሔርን እቅድ የመቃረን ጉዳይ ነው። ሳናቀው ማለት ነው። እዚህ ምድር ላይ የማኖር ፕላን የለውም ከዚህ በኋላ እንደዛ አይነት ነገር መጽሐፍ ቅዱስ ላይ አልተጻፈም። ሰማይ መኖር ደግሞ ሚችል ይሄ ስጋና ደም ሰማይ መኖር አይችልም። ስለዚህ እዛ ለመኖር እዛ መኖር የሚችል አይነት ስጋና ደም ያስፈልጋል። ያንን ነው ያስተዋወቀን። ክርስቶስ ቃል ስጋ ሆነ ማለት አንችልም። ክርስቶስ ይህንን ስጋ ካልለበሰ ቃል ስጋ አልሆነም ማለት አንችልም የሚባል አባባል አለ እንዴ? ቃል ስጋ ሆነ ማለት የምንችለውማ ይህንን ይህን የእኛ አይነት ካልሆነ ነው። የእኛ ኮ አፈር ነው። ስጋ የሆነ አፈርን ነው ስጋ ያደረገው። ወደ ክርስቶስ ስንመጣ ቃል ስጋ ሆነ ነው። ስለዚህ ክርስቶስ የእኛን አይነት ይህንን ከአፈር የሆነውን ካልሆነ በስተቀር ቃል ስጋ መሰለ ነው እንጂ የሚባለው። ቃል ስጋ ሆነ ማለት አይቻልም የሚባል ዝም ብሎ መጽሐፍ ቅዱስ የማያውቀው ፈሊጥ አለ። መቼም እንደምታውቁት ሚዲያ ለሁላችን እየተከፈተ ስለሆነ ሚዲያ ያለው ሁሉ ዝም ብሎ ነው የሚያወራው። ማስረጃ ግን ማቅረብ አይቻልም። ቃል ስጋ ሆነ ማለት አፈር ስጋ ሆነ ማለት ነው ማለት አይደለም፣ ወይም አፈር ስጋ መሰለ ማለትም አይደለም። ቃል ስጋ ሆነ ማለት ቃል ስጋ ሆነ ማለት ነው ሆነ የሚባሉ ነገሮችን ስናጠናቸው ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ ምንድን ነው የሚለው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ሆነ የሚባሉ መጽሐፍ ቅዱስ የተጠቀምባቸውን አንዳንድ ቃላቶችን ማየት እንችላለን። ወሰደ ማለት አይደለም፣ ሆነ ማለት አንደኛ ቆሮንቶስ ምዕራፍ 15 ለምሳሌ ያክል ቁጥር 17 ቁጥር 45 ብናነበው፣ እንዲሁ እንዲሁ ደግሞ ፊተኛው ሰው አዳም ህያው ነፍስ ሆነ ይላል። ፊተኛው ሰው አዳም ህያው ነፍስ ሆነ እና ነፍስ ሥጋ ነሳ ማለት ነው። ነፍስ የሚባል ነገር ከሥጋ ነስቶ ነፍስ መሆን ቻለ ማለት ነው። ምንድን ነው የምናወራ ያለን የማያስኬድ ነገር። ስለዚህ ቃል ስጋ ሆነ ስንል መጽሐፍ ቅዱስ እንዴት ሆኖ ነው ቃል ስጋ ሆነ የሚለውን ነገር የሚያብራራለን? መጽሐፍ ቅዱስ ወደ ድንግል ማህፀን፣ ፅንስ የሆነው ከመንፈስ ቅዱስ ነው። ከአፈርም አይደለም፣ ከሰውም አይደለም። ፅንሱ ከመንፈስ ቅዱስ ነው። ቃል ስጋ ሆነ ማለት ይሄ ነው። ስለዚህ ከመንፈስ ቅዱስ የተጸነሰ ስለሆነ ሁለተኛው ሰው ከሰማይ ነው ይላል መጽሐፍ ቅዱስ። ከአፈር የተሰራውን ደግሞ የፊተኛው ሰው ከመሬት ነው ይላል። አፈር የሚገኘው ከመሬት ስለሆነ የፊተኛው ሰው ሶርስ መሬት ነው፣ ከአፈር ነው የተሰራው። ይህን ልናድነው አንችልም። ሁለተኛው ሰው ደግሞ ከሰማይ ነው ተባለ። ከመንፈስ ቅዱስ የተጸነሰው ደግሞ ከሰማይ ተባለ። አንዳንዴ ይህ እንደዚህ አይነት የከበረን ነገር ያው የብሽሽቅ መንደር ለማድረግ ብዙ ጊዜ ስለሚፈለግ ከሰማይ ዱባለ ወይ ከሰማይ ወደቀው የሚባሉ ነገሮች እነዚህ ለእግዚአብሔር ቃል ክብር ካለመኖር የሚመጡ ነገሮች ናቸው። መጽሐፍ ቅዱስ እንደሱ አይለንም። የፊተኛውም ሰው ከምድር ተፈናጠረም አይለንም። የፊተኛው ሰው ከመሬት ነው ማለት ከመሬት ውስጥ ተፈናጠረ ስጋ አንበን። ምንድን ነው አሁን ተፈናጠረ? ከመሬት ውስጥ ዘሎ ወጣ ምናምን እያለን ትርፍ ቃላቶች ብንጠቀም ምን የሚያመጣው ነገር አለ? የፊተኛው ሰው ከመሬት ነው ማለት ከመሬት ከሚገኝ አፈር ነው የተሰራው። ከአፈር የተሰራው ከመሬት ተብሏል። መሬት ብዙ ነገር ነው ያለው። መሬት አፈር ብቻ አይደለም የያዘው ግን ከመሬት ውስጥ አፈር ነው የተወሰደው፣ ሰውን የፊተኛውን ሰው ለመስራት። ሁለተኛው ሰው ደግሞ ከሰማይ ነው አለ። ከምን ስለ የተጸነሰን ነው ከሰማይ የተባለው ብለን ስናይ፣ ከመንፈስ ቅዱስ ነው ይላል መጽሐፉ። ስለዚህ ከመንፈስ ቅዱስ የተጸነሰው ከሰማይ ተብሏል፣ ከአፈር የተሰራው ደግሞ ከመሬት ተብሏል። ግልጽ ቋንቋ ነው የሚነግረን መጽሐፍ ቅዱስ። ይሄ ከመንፈስ ቅዱስ የተጸነሰው ስጋና ደም ደግሞ የጌታ ስጋና ደም ተብሏል። ስለዚህ የሴት ስጋ አይደለም። የሴት ስጋ ወሰደ የሚባል ነገር የለም። ደፍረው እንደዛ የሚሉንም ሰዎች ምን ለማለት እንደፈለጉ ማብራራት አይችሉም። ከሰው ከሴት ስጋ ወስዷል ከተባለ በኋላ እንዴት ሆኖ ወንድ ሆነ ሲባል መልስ አይሰጡም። ምክንያቱም በሴት ምንድን ነው የሚሉት? የሴትን ዘረመል ነው የወሰደው ይሉናል። ምን ማለት እንደሆነ አላውቅም። የሴት ዘረመል ደግሞ ምን አይነት ነው? የሴት ዘረመል ተወስዶ የሴት ዘረመል ምትሉ የሚባለው ነገር ውስጥ ያለው እኮ ሴቴና ሴቴ ብቻ ነው። ወንዴና ሴቴ ያለው በወንድ ብቻ ነው። ስለዚህ ክርስቶስ ስጋውን ያገኘው ከሴት ነው ከተባለ በኋላ ወንድ ሆኖ ተወለደ፣ ደግሞ ልትሉን ትፈልጋላት። ከሴት ከሷን የነሳው ከሷን የወሰደው ከስጋዋ ስጋ ወስዶ ከደሞ። ኦኬ ለምን ሴት ታዲያ ወንድ እንዴት መጣ? ምን ማብራሪያ አላችሁ? ወንድ እንዴት መጣ? ልክ እንደኛው አይነት እንደኛው አይነት አወላለድ ከሴቷ ወስዶ ምናምን፣ ከሴቷ ከተወለደ ከሴት ከሆነ ስጋ የወሰደው ወንድ እንዴት ሆነ ለሚለው ማብራሪያ የሚሰጠን ሰው ካለ በደስታ እንሰማለን። ስድብ ማብራሪያ አይሆንም። ጥላቻ ማብራሪያ አይሆንም። ዝም ብሎ ተራ የሆኑ የማንቋሸሽ እና የሌላ ነኝ ትርፍ የሆኑ መንፈሳዊ ያልሆኑ ቃላቶችን መጠቀም እሱ መልስ አይሆን። እግዚአብሔር ይመስገን። ስለዚህ የሚያስኬድ አይደለም። ክርስቶስ በስጋ መጣ ክርስቶስ በስጋ መጣ፣ የሚለው እኮ ከሴት አደለም እኮ ከእነርሱም የሚለው አባቶችን ነው። ሮሜ መጽሐፍ ምዕራፍ ዘጠኝን ብታነቡ ክርስቶስ ሮሜ ዘጠኝ ነበብና ከዛ በኋላ ከሴት ነው ስጋ የወሰደው ይሉናል፣ የሚባል ነገርም አለ። ይህንን ማለት የምትፈልጉ ማስረጃ ማቅረብም ጥያቄ ማቅረብ የምትፈልጉ ወደ በኋላ እድሉ ይሰጣቸዋል። ሮሜ መጽሐፍ ምዕራፍ ዘጠኝ ላይ እንደዚህ ይላል ቁጥር አራት ጀምሮ እነሱ እስራኤላውያን ናቸው። እነማን ናቸው እስራኤላውያን የተባሉ እነማን ናቸው? እስራኤላውያን የተባሉት እነማን ናቸው? ልጅነትና ክብር ኪዳንም፣ የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና፣ ይሄ ከስጋና ከደም ጋር እንዴት አድርጎ ይገናኛል? ይሄ እኛ ስለለበስነው ስጋና ደም ከሆነ የሚያወራው እኮ እስራኤል ብቻ ነው ሥጋና ደም ያለው ከነርሱ ብቻ ከአይሁድ ብቻ ከእስራኤል ብቻ ማለት ከሆነ እንግዳው እነሱ ብቻ ናቸው። ይህ ሥጋና ደም ያላቸው ምንድን ነው ማለት የሚፈለገ ያለ ከነርሱም ምን ይላል? ልጅነትና ክብር፣ የሕግ መሰጠት፣ የመቅደስም ስርዓት የተስፋውም ቃላት ለእነሱ ናቸውና አባቶችም ለእነርሱ ናቸውና ይህ አባቶች የተባሉት እነማን ናቸው ከእነርሱም ክርስቶስ በስጋ መጣ ከማን ከአባቶች ከእስራኤል ተገኙ ከተባሉት አባቶች ያ ላይን ነው የሚያሳየው እነዚህ አባቶች የተባሉትን ዝርዝር ከአብርሃም ጀምረን ስንመጣ የሚያሳየን ያ የቃል ኪዳኑ የሚያሳየን የሚቆመው በዮሴፍ ነው አባቶች የተባሉት ዝርዝር በዮሴፍ በኩል ነው የሚመጣው። ዮሴፍ ደግሞ ባዮሎጂካል የሆነ ግንኙነት የለውም። እንዴት ተደርጎ እንደዛ ሊደረግ እንደሚችል የሚገርም ነገር ነው። እና ክርስቶስ ስጋ ወስዶ መጣ ማለት ከሆነ እኮ ስጋ ወሰደን፣ ከእስራኤል የሚያደርገው ነገር የለውም። ስጋ ለመውሰድ እስራኤል መሆን አያስፈልገው። አንድ እስራኤላዊ የለበሰው ስጋና ደምና በዓለም ላይ ያለ በቢሊዮን የሚቆጠር ሰው የለበሰው ስጋና ደም ልዩነት የለውም። ምን የተለየ ልታደርጉት እንደምትፈልጉ ባላቀው። ከእስራኤል ስጋውን ከነሱ ቢወስድ እና ከአንድ ከሆነ ሌላ የሆነ ከምድር ጫፍ ካለ ሰው ስጋ ቢወሰድ ምን ልዩነት አለው? አን ሌላ ነገር እኮ ነው ምናወራው። አንድ ተስፋ ነው ምናወራው። አንድ ቃል ኪዳን ነው ምናወራ ያ ነው የሚለየው እንጂ የሥጋና ደም ጉዳይ አይደለም የሚለይ። በሥጋና ደም ጉዳይ የሚለይ ፍጥረት በዚህ ዓለም ማን አለ? ሥጋ ለመውሰድ እስራኤላዊ መሆን አያስፈልገውም። ሥጋ ለመውሰድ አይሁዳዊ መሆን አያስፈልገውም። ሥጋ ለመውሰድ ምንም አይነት ሆኖ የሰው ዘር በሙሉ የለበሰው ሥጋ አንድ ነው እና ምን ማለት እንደሚፈልግ እንኳን ግልጽ ያልሆነ ባልሆነ ነገር ነው እንደዚህ አይነት ክሶች የሚቀርቡት ማለት ነው። ይሄ ሁሉ የሚደረገው ምንድን ነው? ይሄ የክርስቶስ የለበሰው ሥጋና ደም የጌታ ሥጋና ደም ስለዚህ ነው አንደኛ ቆሮንቶስ ላይ የጌታን ሥጋና ደም ስለማይለይ ፍርድብ ይበላል ያለ የጌታ ሥጋና ደም። ይሄ ሥጋና ደም የሚቀድስ ሥጋና ደም የክርስቶስ። ስለዚህ ይህንን ሥጋና ደም ተራ ማድረግ የኛ አይነት ማድረግ አፈር ማድረግ መዳናችን ላይ ነው የምንቀልድ። ያለ ነው ክቡር ስጋውን እንዲመስል የተዋርደው ስጋችንን መለወጥ አያስፈልገውም። ይህንኑ ከሆነ የለበስ ነው ምን ሊያደረግ? ምንድንነው የእሱ ክቡር የሚባልበት ምንድን ነው? የእኛስ የሚለወጥበት ምክንያት ምንድን ነው? ወደ እሱ አይነት የእኛም እኮ ያው አፈር ነው የእሱም አፈር ነው ከተባለ ምንድነው ምንድነው ምን እዛ ጋ ሰው መጠቀም የተፈለገው ክርስቶስን አፈር ማድረግ የማን አላማ ነው አፈር ካልሆነ ሞተን እንገኛለን አፈርም አፈርም አትሉ ሰዎች እንደዚህ ናቸው አፈር ካል ክርስቶስን የክርስቶስን ስጋ ከአፈር የተሰራው ነው ካልት ካላላችሁ በስተቀር በቃ የስድብ አይነት ከየት እንደሚገዛ የማይታወቅ የስድብ አይነት እንግዲህ ይዘራል ማለት ነው። ይሄ ተገቢ ነው ብዬ አላምነው። ከእናቱ ዘር ተካፈለ። የዘር መዋረስ ከሌለ ቃል ስጋ አልሆነም የሚል ማስረጃ መጽሐፍ ቅዱስ ውስጥ የለም። ከሴት ዘር ተካፍሎ ከሆነ የተወለደው እንዴት ወንድ ሆነ ብለን ጠይቃለን። ሴትና ሴት ወንድ፣ ሁለቱም ጾታን የሚለየው ዘረመል ያለው ወንድ ብቻ ነው። ሴቷ ውስጥ ያለው ሴቴና ሴቴ ብቻ ነው። ስለዚህ ክርስቶስ የክርስቶስን ስጋ ከሴት ነው የወሰደው ካላችሁ ሴቴና ሴቴ ነው። ሴት ጋ ያለው ከሴት ብቻ ስጋ ወስዶ ወንድ ሆኖ ነው የመጣው፣ የምትሉት ደግሞ ልክደኛ ፕሮሰሱን ጠብቆ ምናምን ትላላቸው። ኦኬ፣ ፕሮሰሱን ጠብቆ ከሆነ የመጣው እንዴት ሆነ ወንድ ሆነ ታዲያ? ፕሮሰስ ተጠብቆ ምን አይነት ወንድ ነው የመጣው? የማይሆን ነገር ለምንድን ነው በግድ ትግል የምናደርገው? መታረም አለበት፣ እንደ እግዚአብሔር ቃል ስህተት የሆነን ነገር እንደ እግዚአብሔር ቃል መታረም አለበት። የማያስኬድ ነገር አያስኬድም። ሌላው አንድ በጣም የሚገርመው ነገር መጽሐፍ ቅዱስ ውስጥ እናቱ ተብላለች። እና እናቱ ብሎ አለማመን በጣም ያሳዝናል፣ የሚባል አባባል አለ። እናቱ ማለት የሚቸግር ነገር የለም። መጽሐፍ ቅዱሳችን ውስጥ የክርስቶስ እናት ተብሎ የተገለጹ ብዙ ብዙ ናቸው። በማርያም ራሷ በተናገረችው ቃል ሉቃስ ወንጌል ላይ ብታነቡ፣ ሉቃስ ወንጌል ላይ አንድ የሚገርም ነገር ተናግራለች። ሉቃስ ምዕራፍ ሁለት ላይ ከቁጥር አርባ አንድ ጀምሮ ወላጆቹም በየአመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር ይላል። ወላጆቹ ማንና ማን? ማርያምና ዮሴፍ። ወላጆቹ ብሎ ይጠቅሳቸዋል መጽሐፍ ቅዱስ አሀ። ወላጆቹ ካለ ስለዚህ ብለን ዮሴፍም ግንኙነት አለው እንበል የአስራ ሁለት ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹም ከተፈጸሙ በኋላ ሲመለሱ ብላቴናዊ ኢየሱስ በኢየሩሳሌም ቀርቶ ነበር፣ ዮሴፍም እናቱም አላወቁም ነበር። አያዚ ከ እናቱም ሚለው እናቱ ሚለው እናቱ ሚለውን ትቀበላለ። አዎ ልምልንም አልቀበሉ። ወላጆቹም ሚለውንም እቀበላለው፣ እናቱም ሚለውንም እቀበላለው። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ያህል ሄዱ፣ ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከሶስት ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንደዚህ አደረግህ አደረግክብን? እነሆ አባትህና እኔ እየተጨነቅን ስንፈልገ ነበር ትላል። አባትህና እኔ ኦኬ። አሁን ደግሞ እዚህ ጋ ዮሴፍ አባትህ ተብሏል። እና አባት ስለተባለ ምን እንበል? ያ አሁን ስጋ ስለወሰደ ነው አባት የተባለው ሊባል ይችላል። ጌታ ኢየሱስ ክርስቶስ በስቅለቱ ጊዜ ላይ እያለ ዮሐንስን ጠርቶ እናት እነዋት አለው ይላል፣ ማርያምን እና፣ ኦ ማርያም ዮሐንስ እናት ተብላለች እና፣ ስለዚህ ዮሐንስ ባዮሎጂካሊ ስጋ ወስዳለች ተብሎ ነው የሚተረጎመው። ነው ከማርያም ስለተወለደ ልክ ነው እናት ተብላለች። ስጋ ወስዷል የሚል ግን ማስረጃ የለም። ስጋ ወስዷል የሚለው ነገር መጀመሪያ ማጥፋት ያለባችሁ ህፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለውን ቃል ማጥፋት አለባችሁ። ህፃን ተወልዶልናል ሴት ልጅ ተሰጥቶናል እያላችሁን። ምክንያቱም የወሰደው ስጋውን የወሰደው ከማርያም ነው ብላችኋል። ከሴት ደግሞ ሴቴና ሴቴ እንጂ ወንድ የሚያደርግ ነገር የለም። ወንዴና ሴቴ የሚለው ነገር ያለው በወንድ በኩል ለዚህ ማርያም ከወንድ ጋር ግንኙነት የላትም ከተባለ ወንድ ሊመጣ የሚችልበት ከሴት ወስዶ ወንድ ሊመጣ የሚችልበት ምንም መንገድ የለም የለም። እንደዚህ አይነት የተሳሳተ ነገር ለማረም መፍቀድ አለብን። እንደ እግዚአብሔር ቃል መታረም አለ።